አጋንንት እንዳለባችሁ የሚያሳዩ ዐሥር ምልክቶች። አጋንንት እንዳለባችሁ እንዴት ማወቅ ትችላላችሁ? አንድ ሰው በአጋንንት እስራት ውስጥ መሆኑን የሚያመለክቱ ምልክቶችስ ምንድን ናቸው? ሰዎች በውስጣቸው አጋንንት መኖሩን የሚያውቁባቸው ብዙ ምልክቶች ቢኖሩ፣ ከዚህ ውስጥ በውስጣቸው አጋንንት መኖሩን የምታውቁባቸውን ዐሥር ምልክቶች ለዛሬ አዘጋጅቼላችኋለሁ። በተለይም ደግሞ አንዱ ብቻ ሳይሆን ብዙዎቹ ምልክቶች በእናንተ ሕይወት ውስጥ የሚገኙ ከሆነ የበለጠ ማወቅ ትችላላችሁ። እነዚህ ምልክቶች መዳንና ሰዎች ሊጸልዩላችሁ እንደሚገባ የሚያሳዩ ምልክቶች ናቸው። አንደኛው ምልክት በሐሰተኛ ሃይማኖት ወይም በአስማታዊ ድርጊቶች ውስጥ ስትሳተፉ ነው። በሐዋርያ ሥራ ምዕራፍ 16 ከቁጥር 16 ላይ አንዲት በጥንቆላ መንፈስ ስለተያዘችና በዚህም ስራ ባለጸጋ ስለነበረች ሴት ተጽፎ እንመለከታለን። አንድ ሰው በዕጣ ፈንታ መናገር አሊያም በአሰተኛ ሃይማኖት ውስጥ የሚሳተፍ ከሆነ በኦጃቦርድ፣ በታሮት ወይም የጥንቆላ ካርዶች፣ በሆሮስኮፕና ሙታንን በማናገር የሚያምን ከሆነ አሊያም በተለያዩ የጥንቆላ ስራዎች የሚሳተፍ ከሆነ ራሱን ክርስቲያንን ብለው ቢጠሩ እንኳን በራሳቸው ለሴጣናዊ ድርጊቶች ከፍተዋልና ያለምንም ጥርጥር በአጋንንት ተይዘዋል። በሩን ስትከፍቱ አጋንንቶች መግባታቸው ማይቀር ነው። ለዚህም ነው ሐዋርያው ጳውሎስ ለሰይጣን እድል እንዳንሰጠው አበክሮ የሚነግረን። ሁለተኛው ምልክት በመንፈሳዊ ዓለም ውስጥ በከፍተኛ ደረጃ እረፍት የለሽ ስትሆኑ ነው። አስተውሉ፣ በከፍተኛ ሁኔታ ነው ያልኩት። ሁላችንም ብንሆን ድካምና እረፍት የለሽነት ሊሰማን ይችላል። አንዳንድ ጊዜ ከረጅም አድካሚ ስራ ቀናት በኋላ መጽሐፍ ቅዱሳችንን እንደከፈት ነው አሊያም በጸሎት ላይ እያለን እንቅልፍ ሊወስድን ይችላል። ያ ችግር አለው ማለት አይደለም። ደቀ መዛሙርቱ እንኳን ኢየሱስ ተግቶ እየጸለየ በነበረበት ወቅት እንቅልፍ ወስዷቸው ነበር። ጳውሎስ እየሰበከ በነበረበት ወቅት በእንቅልፍ ከመያዙ የተነሳ ወድቆ የሞተውን ሰው ጳውሎስ እንዳስነሳውም ተመልክተናል። ነገር ግን በመንፈሳዊ ዓለማችሁ ላይ ይህ እረፍት ማጣትና ድካም የሚደጋገም ከሆነ በዚያ ስፍራ እንዳትገኙ የሚፈልግ አንድ አካል አለ ማለት ነው። እናም ይህንን የሚፈልገው ስጋችሁ ብቻ ሳይሆን ሰይጣንም ጭምር ነው። አንዳንድ ሰዎች ይህ የመጣው ስጋቸው ደካማ በመሆኑ አድርገው ሊከራከሩ ይችላሉ። ብዙ ሰዎችም ለድካማቸው ስጋቸውን ተጠያቂ ያደርጋሉ። በእርግጥ ሰዎችን በማጥቃትና በሰዎች ሕይወት ውስጥ በሚፈጠሩ ችግሮች ድርሻ ሊኖረው ቢችልም፣ ነገር ግን ቢቆይ እንደሚጎዳ ያውቃልና በመንፈሳዊ ዓለም ውስጥ መሰንበትን የማይፈልገው አጋንንት ነው። አጋንንቶች የሰው ልጅን ቢጎዱም ነገር ግን እንደ ቤተ ክርስቲያን መሄድና መጽሐፍ ቅዱስ ማንበብ ባሉ የሰው ልጅ ውሳኔዎች እነርሱም ይጎዳሉ። በዚህ ነገር ስለሚጎዱም ድካምን ማዛጋትን እና ትኩረት ማጣትን በመፍጠር ወደ እነዚህ ተቋማት እንዳትሄዱም ሆነ መንፈሳዊ ተግባራትን እንዳታከናውኑ ያደርጓችኋል። ብዙውን ጊዜ የሶስት ሰዓት ፊልም ከፍታችሁ ያለ ምንም ድካምና ማዛጋት አይታችሁ ስትጨርሱ መንፈሳዊ ነገሮችን ከማድረግ የሚያግዳችሁ አጋንንት እንጂ ስጋችሁ ብቻ እንዳልሆነ ትገነዘባላችሁ። አንድ ልብ ወለድ ይዛችሁ ለፈለጋችሁት ያክል ሰዓት ያለ ማቋረጥ ማንበብ ትችላላችሁ። ነገር ግን መጽሐፍ ቅዱስ ሲሆን ማንበብ በትክክል ይሳናችኋል። ነገር ግን ደባሪ ሆኖ ነው ወይስ መጽሐፍ ቅዱስ ውስጥ ያለው ሐሳብ የማይቀበል አካል በውስጣችሁ ስላለ ነው? በዚህ የተነሳ በመንፈሳዊ ነገሮች ዙሪያ ሁልጊዜም እረፍት የለሽና ተነሳሽነት የሌላችሁ ያደርጋችኋል። ሦስተኛው ምልክት በፈውስ አገልግሎት ላይ ያለ ጥላቻ ነው። በማርቆስ ወንጌል ምዕራፍ 1 ከቁጥር 23 ላይ የነበረውን የኢየሱስን ታሪክ የምታስታውሱ ከሆነ በምኩራባቸው በሚያስተምሩበት ወቅት አንድ ርኩስ መንፈስ ያረፈበት ሰው ከእርሱ ጋር ነበር። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቃለሁ የእግዚአብሔር ቅዱስ ሆይ ብሎ ጮኸ አስተውሉ አጋንንቱ የፎስ አገልግሎት እስኪጀምር ድረስ በምኵራብ ውስጥ በነበረው ጸጥታ ምንም ችግር አልነበረበትም ነገር ግን ልክ ኢየሱስ ሲገባ በዚያ ሰው ላይ ችግር ተፈጠረ ኢየሱስን ወዲያው በመጥላቱ ምክንያት እንዲተዋቸውና ተተዋቸው እንዲሄድ መጮ ጀመሩ ይህም የሆነበት ምክንያት አጋንንቶች ኢየሱስ ላይ ባለው የእግዚአብሔር ቅባትና በቅዱስነቱ ስለሚሰቃዩ ነው አጋንንት በውስጣችሁ እንዳለ የምታውቁበት አንደኛው ምልክት ለፈውስ አገልግሎት ባላችሁ ጥላቻ ነው። ብዙውን ጊዜ ለሰዎች በሚጸለይባቸው ሰዓት የተመለከትኩት ነገር ቢኖር በአፋቸው የሚወጣው ተደጋጋሚው ቃል እጠላሃለሁ የሚለው መሆኑን ነው። ነገር ግን የሚጠሉኝ እነርሱ ሳይሆኑ በውስጣቸው ያለው መንፈስ እንደሆነ አውቃለሁ። ምክንያቱም አጋንንቱ ከወጣላቸው በኋላ እነዚያ ሰዎች በውስጣቸው ምንም አይነት የጥላቻ ባህሪ እንደሌለባቸው ለማየት ችያለሁ። አንዳንድ ጊዜ አጋንንቶቹ እርሷ ወይም እርሱ ይወዱሃል፣ እኔ ግን እጠላሃለሁ ሲሉም ሰምቻቸዋለሁ። እነዚህ አጋንንቶች ለዚህ የፎስ አገልግሎት ጥላቻ የሚያድርባቸው ከዚያ ሰው ሕይወት ውስጥ ሊያስወጣቸው እንደሚችል ስለሚያውቁ ነው። አራተኛው ምልክት አንዳንድ ጣልቃ ጣልቀ የሚገቡ ሐሳቦች አሊያም ድምጾችን በአእምሯችሁ ውስጥ ስትሰሙ ነው። ይህንን ኢየሱስን ይክደው ዘንድ ሰይጣን እንዴት ወደ ልቡ ሐሳቦችን ይከት እንደነበር በይሁዳ ሕይወት ውስጥ ተመልክተናል። ሰይጣን ሐሳቦችን መትከል ይችላል። እናም እነዚህ ሐሳቦች ትኩረት የሚሰርቁ ሐሳቦች፣ እንግዳ የሆኑ ምክሮች አልያም ስድቦች ሊሆኑ ይችላሉ። መጽሐፍ ቅዱስ ከሌጊዮን አጋንንት የተፈወሰው ሰው ፈውሱን ከተቀበለ በኋላ ልብሱን ለብሶ በትክክል እንደተቀመጠ የሚነግረን ሲሆን ይህም ማለት ወደ አእምሮ ተመልሷል ማለት ነው። ጠላት አይምራችሁን መስረቅና በአንዳንድ ሀሳቦች ሐሳቦች እናንተን መጉዳት ይፈልጋል። እናም ይህ ፈውስን እንደሚያስፈልጋችሁ የሚያሳይ ምልክት ነው። አምስተኛው ምልክት ኃይለኛ ቁጣ ራስን በመጉዳትና አስገዳጅ የሆኑ ባህሪያት የሚሰማችሁ ከሆነ ነው። ይህንን ምልክት በንጉስ ሳኦል ላይ የምንመለከቱ ሲሆን ይህ ንጉስ በሚወዱት ላይ አላስፈላጊ የሆነን ቁጣና ጥቃት ይሰነዝር ነበር። በተፈጥሮ ራስን የመገደብ ችሎታ የተቸገረ ቢሆንም፣ ነገር ግን ልክ አጋንንት ወደ ህይወታችን ሲገባ የራስን የመቆጣጠር አቅም ከሰውነታችን ይጠፋል። በአንድ ሰው ህይወት ውስጥ አጋንንት ካለ እነዚያ ሰዎች ራሳቸውን አሊያም ሰዎችን የመጉዳትና ወደ ጥፋት የሚያደርስ የቁጣ ስሜት ይጠናወታችኋል። ምናልባትም ምን እንደተፈጠረ አላውቅም፣ ራሴን መቆጣጠር አልቻልኩም ሲሉ ልትሰማቸው ትችላላችሁ። ነገር ግን አንድ የተቆጣጠራቸው አካል ነበር፣ እርሱም ሰይጣን ነው። ስለዚህ ብዙውን ጊዜ ይህ የቁጣ ስሜት የሚሰማችሁ ከሆነና ራሳቸውን መቆጣጠር የማትችሉ ከመሰላችሁ ፈውስ ያስፈልጋችኋል። ስድስተኛው ምልክት በተደጋጋሚ በእንቅልፋችሁ የሚመጣ ቅዠት፣ ወሲባዊ ህልሞችና ልክ አንድ ሰው እያሳደዳችሁ ያለ አይነት ስሜት ሲሰማችሁ ነው። እነዚህ ምልክቶች በአጋንንት እስራት ስር እንዳላችሁ የሚያሳዩ ምልክቶች ናቸው። እናም በተደጋጋሚ እንደዚህ አይነት ሌሊቶችን የምታሳልፉ ከሆነ ቀን ቀን ላይ ድካም ስለሚሰማችሁ በዕለት ተዕለት ሕይወታችሁም ሆነ በሥራችሁ ላይ ልትበረቱ አትችሉም። የሰይጣን ዋነኛው ሥራም ረፍት ማጣትን ማምጣት ሰላምን መውሰድ ሲሆን ይህም ስሜታችሁን በከፍተኛ ሁኔታ ሊጎዳው ይችላል። ሰባተኛው ምልክት የሐዘን የድብርትና ከፍተኛ የሆነ የፍርሃት ስሜት ነው። ሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር ሰባት ሲናገር እንዲህ ይላል፣ እግዚአብሔር የኃይልና፣ የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጥንምና። ፍርሃት ተፈጥሯዊም ስሜት ቢሆንም ነገር ግን የፍርሃት ስሜት ሊቆጣጠራችሁና ከግባችሁ እንዳትደርሱ አንቆ ሊያስቀራችሁ የሚችል ስሜት ነው። ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 3 የሐዘን መንፈስ የሰው ልጅን ሊጎዳ እንደሚችል ይናገራል። እናም በተደጋጋሚ ልክ እንደ መጎናጸፊያ የሐዘንና የፍርሃት ስሜት በላያችሁ ላይ እንደ ተጫነ የሚሰማችሁ ከሆነ ምናልባትም በአጋንንት ስርዓት ውስጥ ልትሆኑ ትችላላችሁ ማለት ነው። ስምንተኛው ምልክት እንደ ፖርኖግራፊ ድራጎችና አልኮል ያሉ ለረከሱ ነገሮች የሚኖራችሁ ጥልቅ ፍላጎት ነው። ለእነዚህ አይነት ነገሮች ራሳችሁን መቆጣጠር በማትችሉበት ልክ ፍላጎት ሲኖራችሁ፣ ምናልባትም ስጋችሁ ብቻ ሳይሆን አጋንንትም ሊሆን ይችላል። እናም በዙሪያችሁ ለእነዚህ አይነት ነገር የሚያነሳሷችሁን ነገሮች አስወግዷችሁ እንኳን ይህ ፍላጎት የሚቀጥል ከሆነ በእርግጥም አጋንንት ነው ማለት ነው። እናም ለዚህ ማሳየ የሚሆነው እነዚህ ፍላጎቶች ከተፈጥሮ ህግ የወጡና የርኩሰት ምኞት ላለው አካል የሚገቡ መሆናቸው ነው። ዘጠነኛው ምልክት በተለይም ከዘር ወደ ዘር የሚተላለፍ ክፉ በሽታ ነው። በሉቃስ ወንጌል ምዕራፍ 13 ቁጥር 11 አንዲት በድካም መንፈስ ስለምትሰቃይ ሴት እንመለከታለን። አንዳንድ በተለይም ሐኪም ሊያድናቸው የማይችሉ ህመሞች የአጋንንት እጅ ያለባቸው ናቸው። እናም እንዲህ ያለ ከዘር ወደ ዘር የሚወርድ ክፉ በሽታ የሚገኝባችሁ ከሆነ በጌታ በኢየሱስ ስም ልትቃወሙትና ልትዋጉት ይገባል። በመጨረሻም አስረኛው ምልክት በሕይወታችሁ ውስጥ ያልተለመዱ እንቅስቃሴዎችን አሊያም ልማዶችን ስትመለከቱ ነው። በመጽሐፍ ቅዱሳችን ላይ በጌርጌሴኑን በነበረው ሰው ታሪክ ውስጥ አንድ ያልተለመዱ ነገሮችን ሲያደርግ እና እንግዳ ባህሪያትን ሲያሳይ እንመለከታለን። እናም በሕይወታችሁ ውስጥ ነገሮች ሲንቀሳቀሱም ሆነ እንግዳ የሆኑ ድምጾች የሚሰማችሁ ከሆነ ምናልባትም ጸሎትና ፈውስ ሊያስፈልጋችሁ ይችላል። ኢየሱስ ክርስቶስ ድንቅና ታላቅ አዳኝ ነው። ምንም ነገር ለኢየሱስ ከባድ አይደለም። እናም በእንደዚህ አይነት ተጽዕኖ ውስጥ ካላችሁ በአቅራቢያችሁ ወዳሉ ቤተ ክርስቲያናት አሊያም ፈውስ ወደምታገኙበት ስፍራ በመሄድ ጸሎት እንዲያደርጉላችሁ እንድትጠይቁ አበረታታችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን ግለጹልን። ስለተመለከታችሁ እናመሰግናለን። እግዚአብሔር ይባርካችሁ።